ጋይስ ያው እንትን ብያለሁ። ሰደቃ የማወጣውን ምግብ አዝዣ ያለው ፌስታል ጨረሽብን እያሉ ነው። እና እስኪ ንቤት ፌተር ውጭ ቆንጆ ነኛ፣ በዛውም መልኬን ሬት አርጎት እና ምግቡ ከመጣ በኋላ እናያለን። የሰደቃው ምግብ አስር በየአይነት ነው ኦልሬዲ ግን። አሁን ሀሳብ የያዘኝ ምን ዶታቀላችሁ እዛ ድረስ ይዘው መሄዱ። እኔ ምሳ በልቻለሁ። ባይ ዘዌ የበላሁት ምሳ ድንች ጎመን በድንች ነው። ቪዲዮን ያቋረጥኩት ያው እንትን ለማለት ብዬ ነው፣ ለሚስኪኖች ለመስጠት ብዬ ነው ያቋረጥኩት። ሰው አቋም ሰጥቼ ግን ከፋይ። ለምን ከፋይ መሰላችሁ? ብዙ ነበሩ እኔ ያው ገንዘቡ የተላከልኝ ለዓላማ ስለሆነ ትንሽም ቢሆን በጣም አደራባያችን እዛ ችግር አለች ላካፈል ብዬ ነው እንጂ አካፈልኩት እኔ ተርፎኛ አይደለምና። ግን በስተው ሳያቸው ልጆቹ ምናምን በቃ ቀር አለኝ። አልጨምር አልጨምር ነገር ብቻ አልሃምዱሪላ። አልቀረጽኩም፣ ነውር ነው። የተሰጠ ነገር አይቀረጽም። አይስ ሱቁ ይመስላል። ያው ፍሪጁን ለመግዛት መጥቻለሁ። ካቢሮስ መግባት አትፈልጊም? አላስገባሽም። ይሄው እዚህ ጋ ፍሪጆች አሉ። እና ዋጋ እኔ የሚመጥነኝን አይቼ፣ ባይዘዌይ ስልክም ይሸጣል እዚህ ውስጥ። የሚመጥነኝን አይቼ ወስዳለሁ ማለት ነው። እዚህ የልብስ ማጠቢያ ማሽኖች፣ ሁሉም ነገር አሉ። ይህም ቪዲዮ ከደረሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ጋሞ ሚዲያ ነኝ። እስኪ ስለ ፍሪጆቹ ዋጋ ጠያይቄ ወደ ውሳኔ እንሄዳለን ማለት ነው። ስለይ ተርባል አይስላም። ኦኬ እሺ፣ ሰማችሁ 52000 ብር ነው ፍሪጅ 380 ሊትር። ባልፎ ግን 48000 አላልሽ። እኔ ነው አይደለም። ባልፎ ባልፎ የሚባል አይደለም። ቢያንስ ቢሆነኝ ሶስት ቀን አራት ቀን

ት እስት ጥቁሯ ቦስ የምትለዋ አስ አሁን ግን ማየት ኳሊቲውን ግን ማወቅ ፈልጋለሁ። የስንት ዓመት ጋራንት አለው? ሁለት ዓመት። ጋራንቱ ምን ምን ያካትተለው? የመብራት እንዴ፣ መብራት ካላቃጠነው እንዴ ሊበላሽ ይችላል። ታዲያ ዋስትናው የምኑ ነው? እንታይ እንጂ ሁሉም ነገር ከት ማለት ሐቅ ከተነጋገርን ያው መብራት ችግርም ቢሆን ገብቶሻል። ድርጅቱ ጋራንቲ የሚወስደው አዲስ ለመስጠት ሳይሆን ለማስተካከል። ጋራንቲ ወስድ፣ ወጪው ከኔ ነው። አቤት የእኔ ጌታ

ጋይስ እንመካከር እስኪ። በዚህ አጋጣሚ ኑሪያ ኑሪያ እህቴ በጣም ቴንኪው በጣም ቴንኪው፣ ከልብ ነው የማመሰግነው ለአቅመ ፍሪጅ ስላበቃሽኝ ገዛሽን፣ አላህ ይክፈልሽ። ጋይስ ይሄኛውስ ማክስ የሚባለው ማክስ በቃ የብቻ ነው። ዝቅተኛ ችማ ትንሽ ናት። ቸማ ትንሽናት ምን ታደርጋለች እንጂ እንደዚህ ፍሬዘሩ እንደዚህ ትልቅ ተለቅ ያለ የለም። የሚቀልከው በዚህ ዋጋ ተመጣጣ አይ፣ ስለዚህ ፍሪጅ ግን ጠያቅ። ባለፈው እኮ አይስ አይሰራም አንድ ጎን ብለሽኝ፣ ጠያቅ ሙሉ አይስ ነው። ሙሉ አይስ ነው። አሁን ትራንስፖርትም ከኔ ነው። ኖክሳይት አሁን ነው የምፈልገው አብሬ መሄድ ነው የምፈልገው። እሺ ጋይስ የቀረው ቪዲዮ እንግዲህ እቤት ሄደን እቤት ሄደን እንቀጥለዋለን እና ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱም። እንደምታዩት ፍሪጁ ተገዛ። ጉዞ ወደ ሱቃችን አብረን እንሄዳለን። ያው የመንገዴን ቀረጻይን በጣም አላስረዝመውም ምክንያቱም ቪዲዮ ከአስር ወይንም ከ8 ደቂቃ እንዲያልፍ ስለማልፈልግ አሁንም ቢሆን ሰብስክራይብ ሼር ላይክ ማድረግ እንዳትረሱ ኑርያን ኑርያ እያላችሁ ኮመንት ላይ ማለት ነው ኑሪያ ጀዛሻላ ኸይር አላህ በዱንያም በአኼራም ይወፍቅሽ ያስደስትሽ ብላችሁ ኮመንት አድርጉልኝ ሁላችሁም ይሄን ቪዲዮ ያያችሁ በሙሉ ኑሪያ ጀዛሻላ ኸይር አላህ በዱንያም በአኼራም የደስታ እንጀራ የማያልቅ እንጀራ ይሻላ ፈገግታሽ እንደው የማይጠፋ ለዘላለም አላህ ያርግልሽ ብላችሁ ዱዓ አርጉልኝ። እሺ እስከ ጋሞ አደባባይ እንግዲህ እቀርጻለሁ። ከዛ በኋላ ያለውን መቅረጽ አልችልም፣ ሱቅም እየጠበቀኝ ስለሆነ ባለባጃጅ ማለት ነው። ቃውስዶ በዛውም አርባ ምንጭን ጎብኘት ታርጉ ብዬ ነው። አርባ ምንጭ እችን ትመስላለች። ውዋ ሰላሟ፣ ፒስ ኦፍ ላንድ የሆነችው ቆንጅየዋ ከተማችን። ይህ የምታዩት ጋሞ አደባባይ ይባላል። ከዛ ቶታል ማግዲያ አለ። ሶ ወደ ሰፈራች አደባባያን ዞረ ይ እኔ ጩጬ ሆኝ፣ ይሄ የነበረ የመድን ድርጅት ህንጻ ንግድ ባንክ ነው። አይ ቲንክ ወደ 30 ዓመት ይሆነዋል። ዛፎች ማለት ነው። በፍቅር በፍቅር እንዴት ቅፍቅፍ ያሉበትን ምስጢር ታውቃላችሁ? አርባ ምንጭ የፍቅር ሀገር የሰላም ሀገር ስለሆነች ተመልከቱ። መንገዱ እንዴት እንደሚያምር ዛፎቹን ያቸው። አርባ ምንጭ ላይ ተርባችሁ ዞር ብላችሁ ማንጎ ነው የምታገኙ፣ ዞር ብላችሁ ሙዝ ነው የምታገኙ። እንዴት እንደምታምር በዛውም ሀገሬን አድንቁልኝ፣ አድንቁልኝ። በጣም ነው የምወዳት። እዚህ አጋጣሚ ጋይስ ከዚህ በኋላ ትሪ ጀለሽም ብለውኝ፣ ኤክስፐርድ የሚሆን ጁስ አይኖርም፣ ኤክስፐርድ የሚሆን ለስላሳ አይኖርም፣ ኤክስፐርድ የሚሆን ውሃ አይኖርም። ኑሪያ ደዛሽን አላህ ኸይር ያርግልሽ። ወላሂ ከስንት ኪሳራ እንደገላገልሽኝ እኔና አላህ ነው የምናውቀው፣ እኔና አላህ ነው የምናውቀው። ሽኩረን ጀዛሽ አላህ ኸይር፣ ወላሂ ያትክን አፍያ። እዚህ አጋጣሚ በስምሽ በስምሽ አስር የኔ ቢጤዎችን ሰደቃ አብልቼልሻለሁ ዱአ አስደርጌልሻለሁ። ግን በቪዲዮ አላስገባቸውም። ለምን ደስ አይላቸውም ብዬ ስላሰብኩ፣ እኔም ደስ አይለኝም ብዙ ጊዜ እንደዚህ አይነት ነገር መቅረጽ። ቲንኪ ደግሞ የኩልፎ ወንዝ ይባላል። በልጅነታችን ተንቦራጭቀንበት ፍቅርን የቀመስንበት ማንጠቅበው ከቤተሰብ ተደብቀን ምናምን እዚህ ቦታ እንመጣና ስንመለስ አሜዳም ሆነን እንዳንገረፍ ምራቃችንን የተቀባንበት ወንዝ ነው። ትዝታ ይሄን ጫካ ደግሞ አይሽ ጥቅጥቅ ተጣ። ፍቅረኛሞች ሊዝናኑበት የሚችሉበት ሙላዚም ፍቅረኛ ባለትዳር ያው እዛ እየተዝናኑ ነው እንጂ እያደረጉ ነው። ሶ ካትሪ ወዲህ ብታጣጣፉ ወዲያ ብትታጠፉ ማንጎ ነው በቃ። ሌላ ነገር ወይም ወይ ሞሪንጋ፣ ሞሪንጋ ባህላዊ ምግባችን እንዳለ ማንጎ ነው የሚጣይ ተማሪ ማንጎ እየበላ ነው የሚስማል ነው። አይ ውዶቼ፣ እንዲህ እንዲህ እንደምታዩት ፍሪጁ ይሄን ይመስላል። እንኳንም ፍሪጅ እንደዚህ ሱቅ ውስጥ ከፍቶ ወደ መዝጋት በሰላም አሸጋገርሽ ኑርያ እህቴ። እጀዛሽን አላ ይክፈልሽ፣ በወጣበት ይተካ፣ ያላሰብሽን ርዝቅ አላ ይስጥሽ። ወድሻለ እኔ ቆንጆ። ሁላችሁም ኑርያን አመስግኑልኝ። ይሄን ይመስላል ፍሪጁ። የዛሬው ቪዲዮ ላይ እዚህ ላይ ያበቃል።